ያው ውዶቼ እንግዲህ እኔ ትእዛዝ አክባሪ ነኝ። በባለፈው ቀን ለቡራ ግጥም በገጠምኩበት ሰዓት፣ ያው በሰዓቱ ግን በእናንተ ስም ነው የገጠምኩትኝ፣ እኔ በእኔ ስም አልነበረም። በጣም ወርዳችሁብኛል፣ ችግር የለውም ግን፣ ኮመንት ላይ በማን ልግጠምላችሁ ብዬ ነበረ። አንድ እህታችን በብሩኬ እና በሀይሚ በሁለቱም ስም በሁለቱም ስም ግጠሚ ብላኝ ነበረ። ዛሬ ለሁለቱም ነው የምገጥመው ማለት ነው ስላችሁ፣ እኔ ውስጥ ያለውን ውዴታ ነው ለሁለቱም ሳላሽ በላልጥ የምገጥመው ማለት ነው የውስጤን በግጥም የምገልጸው ትላላችሁ ውዶቼ። ከወደዳችሁት ላይክ ሼር አድርጉ። በቅድሚያ ግን ማለት ነው በጣም ነው የማመሰግነው፣ እግዚአብሔር ይስጥልኝ። ስድስት ሺህ ሰብስክራይብ ስላስገባችሁኝ በጣም አመሰግናለሁ። ስድስት ሺህ ሰዎች እግዚአብሔር ያክብርልኝ ወዳችሁ ፈቅዳችሁ ስሳሳት አረማችሁ። ስድስት ሺህ ስላስደረሳችሁኝ በእውነት እኔ በጣም ነው ደስ ያለኝ። ቃላትን ያጠረኝ ውዶቼ ትንሿን ታላመሰገንን ትልቅ ደረጃ እንደርስም አይደለ እና በጣም ነው ደስ ያለኝ። እሺ ወደ ግጥሜ እሄዳለሁኝ አሁን። ግጥሙን ግን ከወደዳችሁት ላይክ ሼር አድርጎ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡ። ያው ግን ግጥም ብዙ ምችል አይደለውኝም ጀስት አሌለ ዝም ብሎ ነው ትላላችሁ። የግጥሜ ርዕስ አጠሁለት ስፍር ይላል። የልቤን ለመግለጥ ፍቅሬን ለመናገር፣ ስሜቴን ለመግለጥ ፊደላት ብቀምር፣ ልቤም አረካለው፣ እፎይታ አላገኝም ከዝምታ በቀር የሚሻል አሌለም በሄኩበት ሁሉ ስማችሁን ባነሳ በእያንዳንዱ ሰከንድ ስለ እናንተ በዋሳ መቼ ይበቃዋል የማይጠግበው አፌ ስለናንተ እናንተ ልቤ ላይ በውብ ቃል ተጥፏል። ሰርካ አዲስ ናችሁ ለኔ ሁሌ ተናፋቂ፣ የመኖሬ ትርጉም ህይወቴን አድማቂ በፍቅራችሁ አሸንፋችሁ ያደረጋችሁኝ ብርቱ ለልቤ ማደሪያ እናንተናችሁ ቤቱ ቤቱ ከቃላት በሚልቅ ከቃላት በሚልቅ ሁሌም ወዳችኋለሁ። የእናንተ ነኝ ዘላለም እርኮኛችሁ ሆኛለሁ። በውስጤ ቢኖርም እጅግ ብዙ ፍቅር ለመውደዴ ቃል ልጌታ አጠሁለት ስፍር ስፍር ስፍር